በስመ አብ ወወልድ ወ መንፈስ ቅዱስ አሐዱ አምላክ አመ ሰኒ ለጥቅምት ጥቅምት በዛቲ ዕለት መጽአ በስደት ቅዱስ ሳዊሮስ ሊቀ ጳጳሳት ዘአንጾኪያ ሀበ ብሔረ ግብፅ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ አገር ተሰዶ መጣ ይህም የሆነው በመናፍቁ ንጉስ በወስጥ ያኖስ ዘመን ነው እርሱም ንጉሱ በኬልቄዶን ሃይማኖት የሚያምን ነው ሚስቱ ንግስት ግን የሃይማኖቷ የቀና ነው ቅዱስ አባ ሳዊሮስን ትወደዋለች ታከ ትነግረዋለችም ንጉሱን በስውር ሊገድለው ይሻዋል። ቅዱስ አባ ሳዊሮስንም በስውር ይገድለው ዘንድ ንጉስ እንደሚሻው ንግሥት ተባዋወቀች ጊዜ ከአንጾኪ ሀገር እንዲወጣና ነብሱን እንዲያድን ወደ አባ ሳዊሮስ ላከች። እርሱ ግን መሸሻ አልፈለገም። ለንግሥትም እንዲህ አላት። እኔ ክብር ይግባውና ስለጌታዬ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግሥቲቱን ብዙዎች ምዕመናንም አብዝተው በለመኑት ጊዜ ከአገር ወጣ። ከእርሱም ጋራ ከምዕመናን አብረውት ወደ ግብፅ አገር የተሰደዱ አሉ። ንጉሱን በፈለገው ጊዜ አላገኘውም። ፈልገውም ወደ እርሱ ያመጡት ዘንድ ወታደሮችን ላከ። ክብር ይግባውና ጌታችን ስለሰወረው እነርሱን በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ ያያቸው፣ እነዚያ የንጉስ ወደ ጭፍሮች አያዩትም። እርሱንም አጥተው ተመለሱ። ወደ ግብፅ አገርም በደረሰ ጊዜ ከቦታው ወደ ቦታ ከደብር ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርን በእጆቹ ላይ ታላላቅ የሆኑ ድንቆች ታምራትን አደረገ። በአንዲት ቀንም ወደ አስቄጥስ ገዳም ደረሰ። የሐዋርያትንም መጻሕፍት የጻፏቸውን መልእክቶች፣ የከበረ ወንጌልንም ካነበቡ በኋላ እጆቹን ታጥቦ ማይፈዱን በገለጠው ጊዜ በጻሕሉ ውስጥ የቁርባኑን ህብስት አላገኘውም። ደንግጦም አለቀሰ። ከዚህም በኋላ ወደ ህዝቡ ተመልሶ እንዲህ አላቸው፣ ወንድሞች እነሆ የቁርባኑ ህብስ ተሰውሮ በጻሕሉ ውስጥ አላገኘሁትም እና ይህ የሆነ በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅሁም። በዚያንም ጊዜ እግዚአብሔር መልአክ ተገልጦለት እንዲህ አለው፣ ይህ የሆነ በኃጢአት ወይም በህዝብ ኃጢአት አይደለም፣ ሊቀ ጳጳሳት አባ ሳዊሮስ እያለ መሥዋዕትን ለማሳረግ በመድፈርህ ነው ነው እንጂ። ቄሱም መልአኩን ጌታዬ ሊቀ ጳጳሳት መኖሩን አላወቅሁም አለው። አባ ሳዊሮስም ወደ ቆመበት ቦታ መለከተው። ቄሱም ወደ አባ ሳዊሮስ ሂድዎ ከጉድበታች ሰገደ ቸውም፣ ቡራኬም ከእርሱ ተቀበለ። ሊቀ ጳጳሳት አባ ሳዊሮስም የጀመረውን የቅዳሴውን ስርዓት ሥርዓት እስኪፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ ቤተ መቅደስ አስገቡት። ከዚህም በኋላ ቄሱ ወደ መሰዊያው በወጣ ጊዜ የቁርባኑን ኅብስት በጻይል ውስጥ አገኘው። ካህናቱና ሕዝቡም ሁሉ እግዚአብሔርን አመሰገኑት። የቁርባኑም ሥርዓት ከተፈጸመ በኋላ ካህናቱና ሕዝቡ ሁሉ ከሊቀ ጳጳሳት አባሻዊረስ ቡራሽ የተቀበሉ። ከዚያም ወጥቶ ወደ ሀገረ ሰሀ ሄደ። ስሙ ዶራታወስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምዕመናንንም እያስተማራቸውን ና በቀናች ሃይማኖት እያጸናቸው እስከሚያርፍባት እስከ የካቲት ወር ዐሥራ አራት ቀን ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባ ሳዊሮ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘለአለሙ። ሰላም እብል ለዛ አብ ደርከ ስደተ ሳዊሮ ስምት ክሃድ ሃይማኖተ ክርስቶስ ርቴተ ወአም አርገ ቀሲስ ቁርባኖ እንዘአፋ መቅደሰ አንተ ታብ እንተ ታብኦትከ እምፃይ ኅብስተ ቁርባን ከበተ ወተከስቶት ኪያው ከሰተ በዚችም ቀን ደግሞ የህርያቆስና የሰማይቱ ቴክላ መታሰ ሰብሰብ ያዋቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሦስት በዝች ቀን ለአባቶች ሊቃነ ጳጳሳት ሐምሳ አንደኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። በዚችም ቀን የሀዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዛቅረብኩ ማኅሌተ አዘኪሬ ላፈምለተ ጸምዱ ከዘልፈ ለላ አነብቶ ከብዘነዴቴ የመጽሐፈን ተረሰይ ከብዚኦ ጸዲቀ መበለቱ ኩፈምለ አቡ ብኡላዝ ዘተርፈ